በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ድርሳነ ገብርኤል ዘወርሃ መስከረም። በአብና በወልድ በመንፈስ ቅዱስ ስም አምነን መለየት በአንድነት አንድነትም በመለየት ከዓለም አስቀድሞ በሶስትነቱ እየነበረ ሰማይን በከዋክብት የጋረደው ምድርንም ልምላሜዎችን አብቅሎ የሚያለብሳት መሠረቷን በንፋስ አውታር ያጸናው የተዋረደውንም ከፍ ከፍ የሚያደርገው ድሃውንም የሚያበለጽግ ከእኛ ዘንድ ለእርሱ ምስጋና የሚገባው ለእኛም ከእርሱ ይቅርታ መለመን የሚገባን በመስከረም 19 ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው እንላለን። ልመናው፣ ቸርነቱ፣ አማላጅነቱ ከሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ለዘላለሙ አሜን። ከአብያ ቤት ከሚያገለግሉት ወገን የሚሆን ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ወገናት ስሟም ኤልሳቤጥ ይባላል። ሁለቱም ደጋጎች ነበሩ። እግዚአብሔር በፍጹም ትእዛዙ ሕጉን ጸንተው ይኖሩ ነበረ። ንጹሐኖች ነበሩ። ልጅ አልነበራቸውም፣ ኤልሳቤጥ መካን ነበረችና በዕድሜያቸው አርጅተው ነበረ። ዘካርያስ ልጅ ስጠኝ እያለ እግዚአብሔርን ዘወትር ስለምን ይኖር ነበር። ከዚህ በኋላ ካህናቱ እንደለመዱት በሰሞኑ የክህነት ሥራ በሚሰራበት ጊዜ የሚያጥንበት ጊዜ ደርሶ ወደ ቤተ መቅደስ ገባ። ሕዝቡም ዕጣን በሚያጥንበት ጊዜ በውጭ ሆነው በሙሉ ይጸልዩ ነበረ። የእግዚአብሔር መልአክ በዕጣኑ መሠዊያ በቀኝ በኩል ታየው። ዘካርያስም ባየው ጊዜ የደነገጠ መፍራትና መንቀጥቀጥ አደረበት። መላኩም ለዘካርያስ ጸሎትህ ተሰምቷልና አይዞህ አትፍራለው። ሚስትህ ኤልሳቤጥም ትጸንሳለች ወንድ ልጅም ትወልዳለች። ደስ የምትሰኝበትም ስለሆነ ስሙን ዮሐንስ ትለዋለህ። በተወለደም ጊዜ ብዙ ሰዎች ደስ ይላቸዋል። በእግዚአብሔር ዘንድ ታላቅ ይሆናልና የሚያሰክር ወይንም አይጠጣም ከእናቱ ማጸን ጀምሮ መንፈስ ቅዱስ ይመላበታልና የእስራኤል ልጆች ብዙዎች ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። ወደፊትም በመንፈስ ቅዱስ ይቃኛል፣ በኤልያስም ኃይል ይጓዛል። ዘካርያስም ለመላኩ ይህ ነገር እንደሚደረግ በምን አውቃለሁ አለው፤ እኔም ሽማግሌ ነኝ፣ ሚስቴም የሕፃንነቷ ወራቷ አልፏል አለው። መላኩም ይህንን የምስራች ልነግርህ ዘንድ ወዳንተ የተላኩ በእግዚአብሔር ፊት የምቆም ገብርኤል ነኝ ብሎ መለሰለት። ይህ እስከሚፈጸም ድረስ ዲዳ ሆነህ መናገር ይሳናሃል በጊዜው የሚፈጸመውን ነገሬን አላመንከኝምና። እንዲሁ ዲዳ ሆኖ ኖረ። የተወደዳችህ ወንድሞች ሆይ፣ የዚህን የካህን ልብ የመላኩን ቃል ለምን ተጠራጠረ? ከሽማግሌ ከአብርሃም የይስሐቅን መወለድ የሚናገር የኦሪትን መጽሐፍ ሲያውቅ በእምነት በመጽናቱ ዕድሜው መቶ ዓመት ከሆነ በኋላ ሚስቱም ፍጹም አርጅታ ሳለ እንድትወልድ የሚናገር ኦሪትን ሐዋርያ የሚሆን ነገሩ የሚያስደስት ጳውሎስ እንደተናገረ ሽማግሌ መሆኑን ሲያውቅ አብርሃም አመነ እንጂ አልተጠራጠረም ብሎ እንደተናገረ ሙቀት ልምላሜ ተለይቶት እንዳለ እያወቀ ዕድሜው መቶ ዓመት ነበረና ሳራም ሙቀት ልምላሜ እንደተለያት እያወቀ እግዚአብሔር የነገረውን ተስፋ ይቀራል ብሎ አልተጠራጠረም። ዳግመኛም ልጅህን ይስሐቅን ሰዋልኝ ብሎ በነገረው ጊዜ ለይስሐቅ ስም የሚያስጠራ ልጅ ይወለድልሃል ብሎ ከነገረው በኋላ ተጠራጥሮ ለመሰዋት ቸል አላለም። ይስሐቅን ይሰዋው ዘንድ በልቡ ቆረጠ እንጂ። ከዚህም አንቀጽ በሌላ ቦታ እንዲህ ብሎ እንደተናገረ እንዲያስነሳለት አምኖ አብርሃም ልጁን ይስሐቅን ሊሰዋው ወሰደው። ሰዋልኝ ብሎ ለፈተና በነገረው ጊዜ ተስፋ ያናገርለትን እርሱን ለመሰዋት አቀረበው። እግዚአብሔር እርሱን ማስነሳት እንዲቻለው አምኖ፣ ዳግመኛ ሐዋርያው ያዕቆብ እንዲህ ብሏል። አባታችን አብርሃም በሥራው የከበረ አይደለምን? ልጁን ይስሐቅን ወደ መሰዊያው ባቀረበ ጊዜ በልቡ የተጠራጠረ ይህ ካህን የሕዝቡ መሪ ተብሏል። በካህን መመራት የሚሹ ወገኖች ልባቸው እንደምን ያጠራጠረው ይሆን? አስቀድሞ ልጅ የከለከለው ኋላም ልጅ ሊሰጠው የወደደው መንሳት የሚቻለው ሊሰጠው የወደደ እግዚአብሔር አንድ አይደለምን? አሁንስ መስጠት አይችልምን? እግዚአብሔር የወደደው ሁሉ ማድረግ ይችላል። መግደልና ማዳን፣ መግረፍና ይቅር ማለት፣ ማዋረድና ማክበር ይችላል። ወደ ቀደመው ነገራችን እንመለስ። ከዚህ በኋላ ሚስቱም ጸነሰችና ወንድ ልጅ ወለደች። በስምንተኛው ቀን ዘመዶቿ እናቱ የልጁን ስም ማን ተብሎ ይጠራ ብለው ጠየቋት። እርሷም ምናልባት መናገር ይችል እንደሆነ አባቱን ጠይቁት አለቻቸው። በጠየቁትም ጊዜ የሚጽፍበትን ብራና ይሰጡት ዘንድ በእጁ ጠቅሶ አሳያቸው። የሚጽፍበትም ብራናም በሰጡት ጊዜ አንደበቱ ተፈቶለት ዮሐንስ ይባል ብለው ተናገረ። ዳግመኛም የቀድመውን በማስተዋል አሁን የምነግራቸውን ስሙ ከውስጣችሁ አስተያየትም ይልቅ የመልአክ የቅዱስ ገብርኤልን እየተወደደ ዜናውን ተመልከቱ። እጅግም የሚወደድ የሚለምኑትን የሚጎበኛቸው፣ ከነገሩም መልካምነት ጣፋጭነት የተነሳ ሊጠገብ የማይችል የሥጋና የነፍስ ጥቅም ነውና በመታገሳችን የመጽሐፍትንም ቃል በማመናችን ተስፋችንን እናገኝ ዘንድ የተጻፈው ሁሉ ለእኛ ምክርና ተግሣጽ ተጻፈ ብሎ አመስጋኝ ጳውሎስ እንደተናገረ የዘካርያስን ልጅ ዮሐንስን ወደ ምድረ በዳ ነጥቆ እንደወሰደው ንጹ እያለ በማስተማር ለእስራኤል እስኪገለጥ ድረስም እየጎበኘው እንደኖረ መንግሥተ ሰማያት ልትሰጥ ቀርባለች እያለ እስኪያስተምር ሲጎበኘው እንደኖረ ሰምተናል። የነገሩ ምክንያት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከማርያም ከተወለደ ጀምሮ ሁለት ዓመት ከሆነው በኋላ የጥበብ ሰዎች ኮከብ እየመራቸው ከምስራቅ መጡ። ያንንን ኮከብ ሊቀ መልአኩ ቅዱስ ገብርኤል ይመራው ነበረ። የተወለደው የዓለም መድኃኒት ንጉሥ ወዴት ነው እያሉ ከፈረስና ከሰራዊት ጋር ወደ ኢየሩሳሌም በደረሱ ጊዜ በምስራቅ ኮከቡን አይተን ልንሰግድለት መጥተናልና እያሉ፣ ይህንን በሰማ ጊዜ ሄሮድስ ደነገጠ። የጥበብ ሰዎችንም ያመጣጣቸውን ነገር ቆይታ ጠየቃቸው። የመጡበት ምክንያትም ስለተወለደው ንጉሥ መሆኑን ነገሩት። ሄሮድስም እኔም መጥቼ እሰግድለታለሁና ተመልሳችሁ ንገሩኝ አላቸው። ከዚሁም በኋላም ሄዱ። በዋሻውም በደረሱ ጊዜ እያኮከብ እየመራቸው መሄዱን ትቶ በመካከላቸው ቆመ። ወደ ዋሻውም በገቡ ጊዜ ዮሴፍና ሕፃኑን ከእናቱ ጋር አገኟቸው። ሰገዱለት፣ እጅ መንሻም አድርገው ወርቅና ከርቤ ዕጣን ገበሩለት። ወርቁም ስለ መንግሥቱ ዕጣኑም ስለ አምላክነቱ፣ ተርቤውንም የእኛን ነፍስ ሞትን ለማጥፋት ስለኛ በፈቃዱ ስለተቀበለው ስለሞቱ ሞቱ መሪርነት። ወደ ቀድሞ ነገራችን እንመለስ። ከዚህ በኋላ የምስጢር መልአክ ገብርኤልም በዚህ ሌሊት ተገልጾላቸው በሌላ ጎዳና እንዲሄዱ እንጂ ወደ ሄሮድስ እንዳይመለሱ ነገራቸው። በሌላ ጎዳናም ወደ ሀገራቸው ተመለሱ። ከዚህ በኋላ ሄሮድስ ተቆጣና የሁለት ዓመት ከዚያም የሚያንስ ዕድሜ ያላቸው ሕፃናትን ፊጁ፣ ብሎ አዘዛቸው። የታዘዙ ጭፍሮቹም ሂደው ልጅህን ስጠን እንግደለው አሉት። እሱም ጥቂት ቆዩ እሰጣችኋለሁ አላቸውና ሕፃኑን በትካሻው ተሸክሞ አምጥቶ ቀድሞ በታየውና የልጁንም መወለድ በነገረው በመሰወያው ላይ አስቀመጠው። በዚያም ጊዜ ሊቀ መላእክት ቅዱስ ገብርኤል መጣና በክንፉ ተሸክሞ ጺቅ በሚባል ወደ ሲና በረሃ ወሰደው። ሕፃኑንም ይህ መልአክ ከአራዊት አፍ እየጠበቀው አደገ። እኛን ከሚገፋን ጠላታችሁ እንዲሁ ያድነን፣ ሰውነታችንንም ከጠላታችን ከሰይጣን ወጥመድ ይጠብቅልን፣ በጥምቀት የተወለድን ሁላችንንም ይጠብቀን፣ ለዘላለሙ አሜን። የቅዱስ ገብርኤል ተአምር ይህ ነው። ልመናው፣ ቸርነቱ፣ በረከቱ፣ አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር አድሮና ጸንቶ ይኑር ለዘላለሙ አሜን። በዛ ወራት በራዴስ የሚባል አንድ ሰው ነበረ። እሱም ከአንድ ባለጸጋ ሰው ሄዶ አንዱ መቶ ድሪም የሻውነው ነግዶም ትርፍ እንዲያገኝና ከትርፉም ለሕይወተ ሥጋ እንዲመገብ የፈለገ ሰው ነበረ። ባለጸጋውም ባገኘው ጊዜ ወርቅ አበድረኝ ብሎ ለመነው። ባለጸጋውም ገንዘቤ እንዳይጠፋብኝ ሂድና ዋስም የሚሆንህ ሰው አምጣ አለው። በራዲየስም የሚዋሰኝ ሰው አለኝ አለው። መምጣት ግን አይችልም ሁለታችንም ዋሴ ካለበት ቦታ እንሂዳለው። ያም ባለጸጋ ልጁን ጠራና ልጅ ሆይ ዋሴ ሰጠ ዘንድ ከዚህ ሰው ጋር ሂዳለው፣ መቶ ድሪም ወርቅ እሰጠዋለሁና። ሄደው ከቤተ ክርስቲያኑ ደጃፍ ደረሱ። በራዲዮስም በቤተ ክርስቲያኑ ውስጥ መልአኩን መስሎ የተሰራውን የሊቀ መላእክት የቅዱስ ገብርኤል ስዕል አየ። ያን ጊዜ በራዲዮስ ለባለጸጋው ልጅ ዋሴ ይህ ነው አለው። የባለጸጋውም ልጅ ይህም ሰው የታመነ እጅግ ቀና ሰው ነው አለ እንዲሁም ከበራዲዮስ ጋር ሄደና አባቱ ዘንድ በደረሰ ጊዜ ይህ የተዋሰው ሰው እጅግ የታመነ የቀና ሰው ነው አለው አባቱም መልሶ ልጄ ሆይ የተዋሰው ሰው ማን ይባላል አለው ልጁም መልሶ እርሱማ ሊቀ መልአክ ቅዱስ ገብርኤል ነው አለው ባለጸጋውም ከእርሱ ጋር መሐላ ሳልማማል ቃል ኪዳን ሳልገባ ምንምን ገንዘብ እምሰጠው አይደለሁም አለ በራዲየ ስም በእግዚአብሔር ፍቃድ የፈለከውን እሰጥሃለሁ አለ። በራዲየ ስም እስኪነጋ ድረስ ወደ ቤቱ ሄደ። በማረዳም ባለጸጋው ወደ ቤተ ክርስቲያን ሄደና በሊቀ መላእክት በቅዱስ ገብርኤል ትዕልፌት ቆመ። እንዲህም አለ እኔ ፍቅርህንና የይቅርታህን ምስክርነት እለምናለሁ። ወርቄን እንድሰጠው በእኔና በዚህ ሰው መካከል ምስክር ትሆን ዘንድ እኔም እውነተኛና ታማኝ የሆነ ምስክርነትህን አምናለሁ አለ። ካንተና ከእግዚአብሔር በቀር ሌላ ምስክር አልፈልግም አለ። ይህንንም ከተናገረ በኋላ ባለጸጋው ሊቀ መላእክት ለቅዱስ ገብርኤል ሰገደ። ወደ ቤቱም ሄደና ለበራዲዮስ መቶ የወርቅ ድሪም ሰጠው። ነግዶ ያተርፍበት ዘንድ በአንድ ዓመት ወርቁን ይመልስለት ዘንድ ከእግዚአብሔር ያገኘውን ትርፍ ግን እኩሌታውን ለባለጸጋው፣ እኩሌታውም ለበራዲዮስ አድርገው ሊካፈሉ ተስማምተው በራዲዮስም በቅዱስ ገብርኤል ልመና ከወርቁ ታላቅ ብዙ ትርፍ አገኘ። በዓመቱም መጨረሻ የበራዲዮስ ቀጠሮ አለፈ። የባለጸጋውም ገንዘብ አልሰጠውም፣ ሰይጣን አይነልቦናውን ቦናውን አውሮት የተንኮል ሰው አድርጎታልና። በራዲስም በልቡ እንዲህ አለ፣ በእኔ የሚመሰክር ሰው የለም፣ በእኔም ላይ የጻፍኩት ምስክር የለም፣ ከሊቀ መልአኩ ከቅዱስ ገብርኤል ስዕሉ በቀር እማኝ የለም። የማይናገር ምስል ነው። በእኔም ላይ አይመሰክርም። ባለጸጋውም ገንዘቤን ብሎ ቢጠይቀኝ እክደዋለሁ እንጂ አለብኝ ብዬ አላምንም አለ። ያም ጊዜ ባለጸጋው በራዲዮስን ጠርቶ እንዲህ አለው፣ ወርቄንም ከነ ትርፉ ስጠኝ፣ ፍቅርንም አድርግልኝ። እኔ በእጄ መዝኜ እንደሰጠሁ መዝነህ ትርፉንም ጨምረ ስጠኝ አለው። በራዴስም ባለጸጋውን ምንም አልሰጠኸኝም አለው። ባለጸጋውም በነገሩ የተነሳ ፈጽሞ አደነቀ። ሂደህ ልቦናሃና ነፍስን መርምር ወርቄን ትመልስ ዘንድ አለው። በራዲየ ስም በእኔ ላይ የታመነ እውነተኛ ምስክር እንደሰጠኸኝ የሚመሰክርልህ የምታገኝ ከሆነ ወርቅህን ከነትርፉ እመልስልሃለሁ አለው። ባለጸጋው የበሬዴስን ነገር በሰማ ጊዜ በማድነት ወደ ቅዱስ ገብርኤል ቤተክርስቲያን ይዞት ሄደ። በመላኩ ስዕል ፊት ቆመና ባለጸጋው እንዲህ አለ፦ ጌታዬ ቅዱስ ገብርኤል ሆይ በመካከላችን የተደረገውን አንተ ታውቃለህ። እኔ ገንዘቤን እንጂ የእርሱን ገንዘብ አልፈልግም። ወርቄንም ስሰጥ አንተናመኘ ነው ፈጥነህ ፍረድልኝ የእግዚአብሔር ፈቃድ ይሁን ባለጸጋውም ይህን ካለ በኋላ በራዴስን ምስክሬ ከዚህ አለ ምስክሬ ይህ ነው አለ በራዴስም በተንኮል በሐሰትም አለ። በዚያም ጊዜ በራዴስ በግንባሩ መሬት ላይ ወደቀ መንቀሳቀስ የማይቻል ሆኖ እንደ ድንጋይ ድርቅ አለ ሰዎችም ሁሉ ትንፋሹ ቃል የሌለው መሆኑን ባዩ ጊዜ ፈጽመው አደነቁ ደነገጡ ያን ጊዜ የተደረገውን ያዩ ዘንድ ብዙ ሰዎች ተሰበሰቡ። በዚያን ጊዜ የሊቀ መልአኩ የቅዱስ ገብርኤል አምላኩ አንድ ብቻ ነው አሉ። የማይለወጥ እንደ እርሱም ያለ ሌላ አምላክ የለም አሉ። ያን ጊዜም ተላይ ሰው በሰማይና በምድር መካከል የተሰቀለ ጌታዬ ሊቀ መላእክት ቅዱስ ገብርኤል ሆይ በኃይልህም ገናናነት ተማፅኛለሁና ይቅር በለኝ። በታላቅ ክብር በፊት በመማል የበደልኩትንም አቃልልኝ። ሕዝቡም ይህንን እያለ ስጮኽ ሰምቶ ሁሉም በየወገናቸው አለቀሱ። ከዚህ በኋላ ቸርነቱ ጠልቅ ትዕግስቱ ምጡቅ የሚሆን እግዚአብሔር በቅዱስ ገብርኤል አማላጅነት ንስሐውን ተቀበለለት፣ ከተሰቀለበትም አወረደው። ወዳጆችም አእምሮው እስከሚመለስ ድረስ በመልካም ቦታ አኖሩት የተናገረውን እስከሚያስታውስ ድረስ። ያን ጊዜም ተነስቶ ሄደና ወርቁን ከነትርፉ አመጣ፣ ለባለጸጋው ሰጠው። እርሱም ለሊቀ መላእክት ለቅዱስ ገብርኤል ቤተ ክርስቲያን እጅ መንሻ አድርጎ ሰጠው። መኖሪያውንም ከቅዱስ ገብርኤል ቤተ ክርስቲያን አጠገብ አደረገ። እስከ ጊዜ እረፍቱም ድረስ ለገብርኤል ቤተ ክርስቲያን በማገልገል ኖረ። በረከቱ፣ አማላጅነቱ፣ ቸርነቱ ከሁላችን የክርስቲያን ወገኖች ጋር አይኑር ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው፣ ቸርነቱ፣ በረከቱ ሁሉ አማላጅነቱ በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ለዘላለም ይኑር ለዘላለም አሜን። በዚያም ወራት ማርያም ተነስታ ወደ ይሁዳ ሀገር ወደ ገሊላ ሄደች። ከዘካርያስም ቤት በገባስ ጊዜ ኤልሳቤት ጽንሷን አወቀች። ለሚፈርቱም ሰዎች የሚሰጠውን የእግዚአብሔርም ቸርነቱን አደነቀች። ሰላምም ሰጠቻት። ይቅርታና ቅንነት ተገናኙ፣ ጽድቅና ሰላም አንድ ሆኑ ብሎ ዳዊት እንደተናገረ በማኅፀኗም ያለ አውቆ በድንግል ማኅፀን ላለው በደስታ ሰገደ። ወደ እርሱም እንዲወጣና እንዲሰብክ ፈለገ። ለመውጣት የማይቻለው በሆነ ጊዜ በትንዊት አነጋገር በእናቱ አፍ አሰምቶ ተናገረ። ኤልሳቤት የማርያም ቃል ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ፣ ተናወጠ። መንፈስ ቅዱስ በኤልሳቤት ላይ መላ። በታላቅ ቃልም ጮኸች፣ ከሌሎች ሴቶች ተለይተሽ የተባረክሽነሽ የማኅፀንሽን ፍሬ የተባረከ ነው ብላ በታላቅ ቃል ጮኸች። አሁን ሰላምታ ስተጭኝ ቃልሽንም በሰማሁ ጊዜ በማጸኔ ፅንሱ በደስታ ዘሏልና ተነዋውጧልና፣ ያለችውን የኤልሳቤትን ቃል በሰማች ጊዜ መንፈስ ቅዱስ በላያ ላይ እንደወረደባት ታወቀች። ስለማይመረመርም ጸጋ የእግዚአብሔርን ምስጋና ቀጠለች። ነፍሴ እግዚአብሔርን ታከብረዋለች አለች። በኃይሉ ሁሉን የሚሸከም እርሱን የተሸከምሽው መንፈሳዊት ሆይ እውነት አወቅሽው። ከሰማያትም በላይ ከፍ ከፍ አለች የሰማይ ሰራዊት የማያዩት እርሱ በማሕፀንሽ አድሯልና። ልቤም በጌታዬና በአምላኬ ደስ ይላታል፣ የባሪያዋን ትህትና አይቷልና፣ እንግዲስ ትውልድ ሁሉ ያመሰግኑኛል። ታላላቅ ኃይል አድርጎልኛልና፣ ስሙም ቅዱስ ነው። ይቅርታውም ለሚፈሩት ሰዎች ለልጅ ልጅ ይኖራል። በክንዱም ኃይልን አደረገ፣ የልቦናቸውን ሀሳብ ከፍ ከፍ የሚያደርጉት በተናቸው ኃይላቸውንም ከዙፋናቸው ገለበጠባቸው፣ ሩሁታንንም ከፍ ከፍ አደረጋቸው። ርሁባንንም ከበረከቱ አጠገባቸው፣ ባለጠጎችም ባዶቿቸውን ሰደዳቸው። ወዳጁን ብላቴናውን እስራኤልንም በረድኤት ጠብቀው የአባቶቻችን የነገረውን ይቅርታውን አስቧልና እስከ ዘላለሙ ለአብርሃምና ለዘሩ የነገረውን ተስፋውን አስታወሰ። የአብርሃም ዘር የተባልን ከቃለ እግዚአብሔር የተለየን የተራብን እኛንም ለእኛ አንድነትን ስጠን። በኢየሱስ ክርስቶስ የአብርሃም በረከቱ ለአሕዛብ ይሆን ዘንድ በሃይማኖት የመንፈስ ቅዱስ ተስፋ ያገኙ ዘንድ ያመንን እኛም በሃይማኖት የአብርሃም ልጆች እንሆን ዘንድ በእግዚአብሔርም ዙፋን ፊት ምዕረትን እናገኝ ዘንድ ለመንፈስ ቅዱስ ምስጋና ክብር ያለው ገንዘቡ የሚሆን ዛሬም ዘወትርም ለዘላለሙ አሜን። የቅዱስ ገብርኤል ተአምር ይህ ነው። ልመናው በረከቱ ቸርነቱ በሁላችንም ይደርብን ለዘላለሙ አሜን። ቦቴዎስንና የሮምን እንደረዳቸው የሚናገር ቴድሮስ የሚባል ሮማዊ ሰው ነበረ። ይህንን ንጉሥ ለጣዖቶች ስገድ አለው። ያም ቅዱስ ለእግዚአብሔር እንጂ ለጣዖታት አልሰግድም አለው። ከዚህ በኋላ ጽኑ ቅጣት ይቀጣው ዘንድ ለሹሙ አሳልፎ ሰጠው። እግዚአብሔርም ትዕግስቱን ባየ ጊዜ ሊቀ መላእክትን ቅዱስ ገብርኤልን ላከለት፣ ሹሙንም ገደለው አጠፋው። ለቴድሮስም የሚቀመጥበት የመንፈስ ነጭ አምባላይ ፈረስ ሰጠው የክርስቶስንም ሃይማኖት እየዞረ የሚያስተምርበት ነው። በረከቱ በአገልገሉ በረከቱ እንዲሁም በክርስቲያን ወገኖች ላይ አድሮና ጸንቶ አድሮና ጸንቶ ይኑር ለዘላለሙ አሜን። ልመናው ቸርነቱ፣ በረከቱ፣ አማላጅነቱ በሁላችን የክርስቲያን ወገኖች ላይ አድሮና ጸንቶ ይኑር ዘላለሙ አሜን።